ከቤት ግዢ ጋር በተያያዘ አዲስ አሰራር ተግባራዊ ሊደረግ ነው። በዚህም መሰረት በቤት አልሚዎችና በገዢዎች መካከል የሚፈጠሩ አለመግባባቶችን የሚፈታ የግልግል ዳኝነት ቡድን ለማቋቋም እየተሰራ መሆኑ ተነግሯል። በሌላ በኩል ደግሞ በአዳዲስ አካባቢዎች ላይ የቤት ማፍረስ ስራ መቀጠሉን ሰምተናል። በዚህም መሰረት ከዚህ ቀደም ቤታቸው የፈረሰባቸው የኮሪደር ልማት ተነሺዎች በድጋሚ እንዲነሱ እየተደረገ ሲሆን የሚፈርሱ ቤቶችን በቀለም ምልክት እየተደረገባቸው መሆኑ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቤት ግዢ ጋር በተያያዘ አዲስ አሰራር ተግባራዊ ሊደረግ ነው። በዚህ መሰረት በቤት አልሚዎችና በገዢዎች መካከል የሚፈጠሩ አለመግባባቶችን የሚፈታ የግልግል ዳኝነት ቡድን ለማቋቋም እየተሰራ መሆኑ ተነግረዋል። የኢትዮጵያ ሪል ስቴት አልሚዎች ማህበር ከ23 ዓመት እንቅስቃሴ በኋላ ከሁለት ወራት በፊት ተቋቁሞ ወደ ስራ መግባቱ ተገልጿል። ማህበሩ የሪል ስቴት ባለቤትና አልሚዎችን እንዲሁም ደግሞ የቤት አስገንቢዎችን መብት ለማስጠ በቂ የተቋቋመ ነው ሲሉ የማህበሩ ፕሬዝደንት አቶ አልማየሁ ከተማ ተናግረዋል። አክለውም በቤት ገንቢዎችና በገዢዎች ዘንድ የሚነሱ በርካታ ቅሬታዎች በመኖራቸው ማህበሩን ለማቋቋም መነሳታቸውን ተናግረዋል። የማህበሩ መስራችና የዘርፉ ተዋናይ የሆኑት አዮ ከድር ሰይድ በበኩላቸው በቤት አልሚዎችና በገዢዎች መካከል ለሚፈጠሩ አለመግባባቶች የሪል ስቴት የጋራ ማህበር አለመኖር ዋነኛ ተጠቃሽ ነው ብለዋል። ሪል ስቴቶች ባለቤት አልነበራቸውም። በዚህም ማንም እንደፈለገ የሚዘርፍበት ወቅት ነበር። የዛሬ አንድ አመትና ሁለት አመት ካርታ ሳይኖራቸው ህዝቡን የሚዘርፉበት አካሄድ ነበር። አሁን ግን መንግስትም የኛም ማህበርም ይህንን ለማስቀረት በትብብር እየሰራ ነው ሲሉ ተናግረዋል። በግንባታ መጓተቶች ምክንያት በሻጭና በገዢ መካከል በሚፈጠሩ ችግሮች እስካሁን ባለው ሂደት በፍርድ ቤት እንደሚታይና አብዛኛው ሂደትም ለሁለቱም ወገኖች አስልቺ እንደሚሆንባቸው አንስተዋል። የኢትዮጵያ ሪል ስቴት አልሚዎች ማህበር መቋቋም በቤት አልሚዎችና በገዢዎች መካከል የሚፈጠሩ አለመግባባቶችን ሁሉም ነገር ፍርድ ቤት መሄድ ሳይጠበቅባቸው የሚፈታ የግልግል ዳኝነት ቡድን ማህበሩ ለማቋቋም እየሰራ መሆኑን ገልጸዋል። የግልግል ዳኝነት ይኖራል ማለት በሁሉም የሪል ስቴት አልሚ አንድ መቶ ሺህ ገዢ ቢኖር የሁሉንም ችግር እንፈታለን ማለት አይደለም። ወሳኝ የሆኑ ጥያቄዎችን በማህበሩ እንዲታዩ ይደረጋል። በቀላሉ ሊፈቱ የሚችሉትን ደግሞ ባሉበት ያለበት ቡድን በማቋቋም ችግራቸው እንዲፈታ የማድረግ ስራዎችን እንሰራለን ብለዋል። ማህበሩ በሁሉም የኢትዮጵያ ክፍሎች ያሉትን የቤት አልሚዎች ያቀፈ ሲሆን ከአልሚዎቹ በተጨማሪም የሽያጭ ድርጅቶች፣ ለቋሚ ንብረት ግምታ ካምፓኒዎች የማህበሩ አባል የሚሆኑበት ህገ ደንቦች መኖሩ ተጠቅሷል። በሌላ በኩል ደግሞ በአዳዲስ አካባቢዎች ላይ የቤት ማፍረስ ስራ መቀጠሉን ሰምተናል። በዚህም ከዚህ ቀደም ቤታቸው የፈረሰባቸው የኮሪደር ልማት ተነሺዎች በድጋሚ እንዲነሱ እየተደረገ ሲሆን በቀለምም ቤታቸው ላይ ምልክት እየተደረገ መሆኑ ታውቋል። በኮሪደር ልማት ምክንያት የመኖሪያ ቤታቸው የፈረሰባቸውና ወደ ፈረንሳይ ለጋ ሲሆን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁንም ካሉበት ቦታ በሶስት ቀናት እንዲነሱ እንደተነገራቸው ገልጸዋል። እነዚህ ፈረንሳይ ለጋ ሲሆን ጉራራ ኪዳነ ምሕረትን አልፎ አንቁርጫ የሚባል ሰፈር ኑሯቸውን ያደረጉ የልማት ተነሺዎች በሰጡት ቃል አሁን የት እንደሚሄዱ ግራ እንደገባቸው ተናግረዋል። ትላንት ፕሬዚዳንት ምንም ሳያሳውቁን መጣው ቀለም ቀቡ። እዚህ ደግሞ ህዝቡ ከፒያሳ፣ ከቤላ፣ ከሽሮሜዳ፣ ከተክላይ ማኖት፣ ከካሳንቺስ እና ከ ተፈናቅሎ እየኖረ ነው ያሉት አንድ ተነሺ አሁን ተነሱ መባሉ ብዙ ድንጋጤ እንደፈጠረባቸው አስታውቀዋል። ይህ ሁሉ ህዝብ ተፈናቅሎ ሲመጣ የተከራየው እዚሁ ነው። እዚህ እጅግ በጣም ብዙ ህዝብ ነው የሚኖረው። አሁን ግን ማስጠንቀቂያ እንኳን ሳይነግሩ ሊያፈርሱት ነው። ወዴት እንሂድ? ብዙ ጡር ሴቶች በድንጋጤ ታመዋል። ሰፈሩ በጣም ብዙ ሕዝብ ያለው ግራ ገብቶናል በማለት ፎቶ እንኳን እንዳያነሱ በፖሊስ ሰፈሩ ታጥሮ እንደሚገኝ ገልጸዋል። ሌላኛው ተነሺ በበኩላቸው ትላንት አምስት ሰዓት ላይ የመንግስት ሰዎች ቀለም ቀብተው ሄደው ለዛሬ ስብሰባ መጥራታቸውን ገልጸዋል። በዚህ ሦስት ቀን ውስጥ ለእቃችሁ ውጡ ያላችሁ ቀን እስከ ሮብ ነው ተብለናል፣ የሚሉት ግለሰቡ እቃቸውን ሰብስበው በፍጥነት እንዲወጡ መታዘዛቸውንና ሐሙስ ተመልሰው ሲመጡ አንድም ነገር ማውጣት እንደማይችሉ መነገሩን አስረድተዋል። ቢያንስ ትንሽ ቀን ስጡም ብለን ብለምንም ፖሊስ ደብድቦ አባሮናል። የእውነት በጣም ብዙ ሰው በጭንቀት ታሟል። የየካ ክፍለ ከተማ መልስ ቢሰጡም ብለን ሄደን ነበር። እዛም በቃ ይፈርሳል ከተባለ ምንም ማድረግ አይቻልም፣ ሁሉም የልማት ተነሽ ነው ብለው አባረውናል ብለዋል። አንድ ግለሰብ እባካችሁ ብሎ ሲለምን ድብደባ ተፈጽሞበታል ሲሉ ማስረድተዋል። በጉዳዩ ዙሪያ የየካ ክፍለ ከተማ ኃላፊዎችን ለማናገር የተደረገው ሙከራ ሳይሳካ ቀርቷል። በሌላ በኩል ደግሞ የ2018 የፌዴራል መንግስት አጠቃላይ በጀት የተገደበ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ ነው ተብሏል። ለዓመቱ የተዘጋጀው በጀትም የ417 ቢሊዮን ብር ያልተጣራ ጉድለት ያለው እንደሆነ ተጠቅሷል። ጉድለቱን ከአገር ውስጥና ከውጭ በሚገኝ ብድር ለመሸፈን መታቀዱን የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። ሚኒስትሩ በ2018 ዓ ም ረቂቅ በጀት ዙሪያ ለህዝብ ተወካዮች ምክር ቤት አባላት ማብራሪያ ሰጥተዋል። በማብራሪያቸውም የ2018 የፌዴራል መንግስት ጠቅላላዎች ውጭ በጀት 1.9 ትሪሊዮን ብር ወይም 1 ትሪሊዮን 928 ቢሊዮን ብር እንዲሆን መቅረቡን ተናግረዋል። ገንዘቡ ለ2017 ተጨማሪ በጀትን ጨምሮ ጸድቆ ከነበረው የፌዴራል መንግስት የወጪ በጀት 494 ቢሊዮን ብር ወይም የ34 በመቶ ብልጫ ያለው እንደሆነ ጠቅሰዋል። ከተያዘው አጠቃላይ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415.2 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል ለክልሎች የበጀት ድጋፍና 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የተደለደለ መሆኑን ሚኒስትሩ በማብራሪያቸው አንስተዋል። ከአጠቃላይ በጀቱ 61 በመቶ የሚሆነው ከፍተኛ ድርሻ ለመደበኛ በጀት የተያዘ ነው ያሉት ሚኒስትሩ ለ2017 ተመድቦ ከነበረው መደበኛ በጀት የ48.1 በመቶ ብልጫ ያለው እንደሆነ ተናግረዋል። ከተመደበው የፌዴራል መንግስት የመደበኛ ወጪ በጀት ከፍተኛው ድርሻ የተደለደለው የማዕከላዊ መንግስትን የአገር ውስጥና የውጭ እዳ ለመክፈል ነው ብለዋል። ለአመቱ ከተመደበው የካፒታል በጀት ደግሞ ከ74.5 በመቶ በላዩ ለዋናና ለአገናኝ መንገዶች ግንባታ እንዲሁም ነባሮቹን ለማጠናከር ለተጀመሩ ፕሮጀክቶች ለማስፈጸሚያነትና ለመሰል መሰረተ ልማቶች የተያዘ ነው ተብለዋል። ለአመቱ ከተያዘው 1.9 ትሪሊዮን ብር ውስጥ 1.2 ትሪሊዮን ብር ታክስና ታክስ ካልሆኑ ገቢዎች ይሰበሰባል ተብሎ እንደሚጠበቅ ሚኒስትሩ ተናግረዋል። ይህም የአጠቃላይ የሀገር ውስጥና የውጭ እርዳታ ገቢውን 81 በመቶ ይሸፍናል ያሉት ቀሪው 19 በመቶ በጀት ከውጭ እርዳታ ይገኛል ተብሎ መታቀዱን ጠቅሰዋል። የ2018 ረቂቅ በጀት ሲዘጋጅ ታሳቢ የተደረጉ የተለያዩ ጉዳዮች እንዳሉም ነው ሚኒስትሩ የገለጹት። ሚኒስትሩ አቶ አህመድ ሽዴ እንዳሉት የ2018 የፌዴራል መንግስት አጠቃላይ በጀት 417 ቢሊዮን ብር ያልተጣራ ጉድለት አለው። ይህንን ጉድለት ከሀገር ውስጥና ከውጭ በሚገኝ ብድር ለመሸፈን መታቀዱንም ተናግረዋል ተገልጿል። መንግስት ለአመቱ የተያዘው በጀት በአግባቡ ስራ ላይ መዋሉን በጥብቅ እንደሚከታተልም ሚኒስትሩ ተናግረዋል። በሌላ በኩል ደግሞ ህገወጥ ግንባታ በፈጸሙ ከ3000 በላይ ሰዎች ላይ እርምጃ መወሰዱን ሰምተናል። ባለፉት አስር ወራት ህገወጥ ግንባታ በፈጸሙ 3195 ሰዎች ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገለጸ። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪውን ተፈራ በተቋሙ የአስር ወራት እቅድ አፈጻጸም ግምገማ መድረክ ላይ ገለጹት በከተማዋ የሚስተዋሉ ደንብ መተላለፎችን መከላከል የሚያስችል ጠንካራ የማስፈጸም አቅም ለመገንባት እየተሰራ ነው። በዚህም ከ2016 በጀት ዓመት ጋር ሲነጻጸር በከተማዋ የሚፈጸሙ የደንብ መተላለፎችን 64 በመቶ መቀነስ ተችሏል ብለዋል። ባለስልጣኑ ባለፉት ዘጠኝ ወራትም ህገወጥ ግንባታ በፈጸሙ 3195 ሰዎች፣ 32ሺ ህገወጥ ነጋዴዎች፣ 1121 ህገወጥ የእንስሳት አዘዋዋሪዎች ከ1 ከ2ሺ በላይ ህገወጥ ማስታወቂያዎችና በተለያዩ አዋኪ ድርጊቶች የተሳተፉ ከ4ሺ በላይ ተግባራት ላይ እርምጃ መወሰዱን ገልጸዋል። ተቋሙ በሁሉም መስክ የማስፈጸም አቅሙን ለማሳደግ እየሰራ ነው ያሉት ዋና ስራ አስኪያጁ፣ በዚህም ህገወጥ የጎዳና ላይ ንግድን የመቀነስ ህገወጥ የመሬት ወረራና ግንባታ ተግባራትን የመከላከል ስራ ተሰርተዋል። የሰው ኃይሉን አቅም ለማሳደግን ከ200 በላይ ወጣቶችን በመመልመል እያሰለጠነ እንደሚገኝ ጠቁመዋል። በአዲስ አበባ ከተማ ከተማ ደንብ ማስከበር ባለስልጣን የእቅድና የበጀት ዳይሬክተር ኮሎኔል አድማሱ ተክለይ በበኩላቸው ባለስልጣኑ በሰራቸው ስራዎች የወንዝ ዳርቻዎች ጽዱ እንዲሆኑ እያደረገ መሆኑን ገልጸዋል። ባለፉት አስር ወራት ከደንብ መተላለፍ ቅጣት 361 ሚሊዮን ብር በላይ መሰብሰቡን አስታውቀዋል። ከገቢው የኮሪደር ልማትና የወንዝ ዳርቻ የደንብ መተላለፍ ቅጣት ከፍተኛውን ድርሻ እንደሚይዝም ጠቅሰዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።